ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ሁን መልካም ሁኝ። አላህ ይደሰትብሻል። አላህ ይደሰትባል። ጥቀን ደረሶቻቸውን ሰብስበው ሀጅ ለማስደረግ ስፖንሰር ያደርጋሉ። ይዞ ሲሄዱ አንድች እናት ገንዳ ላይ የተጣለ ምግብ ትለቃቅማለች። ምንድን ነው የምታደርጋሉ? ሁለት ልጆች አሉ የቲም ናቸው፣ የሚያበላቸው የለም። ከዚህ ነው እየፈላለኩ ማበሏዋሉ። ደረሶቻቸው ምናሉ በሉ የያዛችሁ ትንገዘብ። ባጠቃላይ ለዚህ ሴት እየወሰዱ ዛሬ ሀጃችን እዚህ ነው አሉ። ኡፍ አላህ በገላገለኝ፣ እዚህ አካባቢ በቃ አስጠልቶኛል። በምን እከሌ የሚባል ሰው ስላለ ከሚባሉት ነኝ ወይስ ሰው ቤት ሊገዛም ሊከራይም ሲመጣ እከሌ የሚባል ሰው እዛ አካባቢ ፈልጉልኝ ከሚባል ሰው ነኝ። የትኛው ነው? ስትስቶር ቆየውና ልለቅ ፈለኩኝ። በምን አካባቢ መስጂድ የለው ለልጆችም ለትምህርት ብዬ ሌላ ቦታ ልከራይ ሲል ወላሂ ልጅቷ ማልቀስ

በሙሉ ማለት ይቻላል በመልካምነት ይታወቃሉ። ስለዚህ አስኳል ትልቅ ቦታ አለው። በኢስላም ነቢዩ አለይሂ ሰላቱ ወሰላም ከዳዓዋቸው ስንጀምር ከንግግራቸው ይልቅ ይህ መልካምነታቸው በተግባር ያሳዩት ስራ ሰዎችን ወደ ዲን ኢስላም አምጥተዋል። ከንግግራቸው ይልቅ ከአንድ ሺህ ተናጋሪ አንድ ተግባሪ ለሌላው መልእክት ለማስተላለፍ ትልቅ ፓወር አለው፣ ኃይል አለው ይባላል ስለዚህ መልካምነት እኔና እናንተ ጋር በምን መልኩ ይገኛል? አብረን ምነ ይሆናል። አላህ መልካም ሰዎች አላህ አድርገን አሚን በሏዋ። መልካምነት ትልቅ ነዋ ሐቂቃ ዱንያ ላይም እረፍት ነው የሚሰጠው ደስታ ነው የሚያስገኘው፣ አኼራም ደግሞ አላህ ዘንድ ትልቅ ስንቅል ስለዚህ ሁሌ መልካም ሆኖ መገኘት መልካምነት በጠፋበት ዛሬ ባለንበት የሰው ደም ይፈስበት አውሬነት በበዛበት ሰዓት ላይ መልካም ሆኖ መገኘት ወላሂ እድሉ ነቢዩ ሰለላሁ አለይሂ ወሰለም ሙሐመዱን አሚን ይባሉ ነበር፣ አለ ታማኙ ሙሐመድ። በዛ ሰዓት ታማኝ ተብሎ እሳቸው መፈለጋቸው ትልቅ ሸረፍ ነበር። ነቢይ ሳይሆኑ በፊት ብዙ ታማኞች ባሉበት ቦታ ላይ ነቢዩ ተነጥለው ታማኝ ተብሎ መጠራታቸው ለነቢዩ ትልቅ ሸረፍ። ዛሬም ደግሞ ልክ እንደዚሁ ብዙ ነገሮች ፈሳዶች በበዙበት ሰዓት ላይ መልካም ቦታ ላይ መገኘት መልካም መሆን ለራስም ለሌላውም መልካም መሆን ትልቅ ፈضል ነው ደረጃ ነውና አላህ ከመልካሞች አላህ አድርገን ወቅቱ አስሩ የዙል ሂጃ ቀን ያሉበት ነው በእነዚህ ቀናት ደግሞ በጣም መልካም ስራዎች ይበዛሉ ወክታይ ስለሆነ ከኦክታይ ጋር ያደረገ እንነጋገር በጣም መልካም ስራዎች ይበዛሉ እኔ ትኩረት ማድርገው እንደው መልካምነት ኸይረ ነውና የኢዱ ቀን ጎረቤቶቻችን እንዳለብሱ የይዱ ቀን ወላጆቻችን እንዳያለቅሱብን። የይዱ ቀን እኛ ዙሪያ ያሉት ምናቃቸው ወዳጆቻችን እንዳያለቅሱብን። በምን ከተባለ በተለይ አባት የሄደባቸው አባት የሞተባቸው የቲሞች በዚህ መልካምነታችን እናገራቸው? እኔ ቤት ሲታረድ ጎረቤት አባት የሞተበት ልጅ ሳይታረድለት በጉም፣ ፍየሉ ወይም ሌላውም ከብት ሳይታረሰ ሲያይ የሚሰማው ስሜት አለ። አባቴ ቢኖር እኮ እኛ ጋር የሚታረድ ነበር ይላል። አባቴ ቢኖር አዲስ ልብስ ይገዛልኝ ነበር። አባቴ ቢኖር ጫማው ምኑም ይገር ይደረግልኝ ነበር ይላል። አይደል ቢላህ ይሄ እንዳይኖር አቅም ያለው ሰው መልካምነቱን በዚህ ሰዓት ያድርስ። እነዚህ ሚስኪን ቤቶች ላይ መልካም ሁን፣ መልካም ሁኚ። አላህ ይደሰትብሻል፣ አላህ ይደሰትብሃል። ደስታውም እኮ ደስታ ሊሆን የሚችለው አንድ ምርቃት አለ ቢባል፣ የሆነ የቤት ምርቃት ሊሆን ይችላል፣ የሆነ ደስታ ነገር አለ ቢባል፣ ጎረቤት እያዘኑ እያለቀሱ እኔ ብደስት ደስታው ሙሉ ሊሆን ይችላል? በጭራሽ አይሆንም እኮ። ስለዚህ ደስታው ሙሉ እንዲሆንልን አላህ ሱብሓነሁ ወተዓላ ባዘዘን መንገድ ላይ በመገኘት አላህን እናስደስት፣ ጎረቤቶቻችንን እንመልከት። ለዚህ ነው የየቲሞች ገንዘብን የሴቶችን ገንዘብን

የቲምን ገንዘብና የሴትን ገንዘብ የሚበላ አሉ። ደካሞች ናቸው። በተቃራኒስ የቲምን የሚንከባከብ እኔና እሱ ጀነት ውስጥ እንደዚህ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ጣታቸውን እንዲከፈት አድርገው አሳዩ። ደረጃውን ከፍነቱ የቲምን አነት አናት ጭንቅላት የሚዳብስ ሰው ቀልቡ እንዲረጥምለት የፈለገ የቲምን ይዳብሳሉ። የአላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኢላህ አለይኩ ይዳብስ ነው ምኑ ቀልቡ እንዲረጥም ያበላስ፣ ያጠጣስ፣ ያለበሰስ፣ የቲምን ያስደሰተስ ደረጃው ታዲያ እንዴት ነው? ስለዚህ መልካምነት ሲባል እዛው ከአካባቢያችን ጀምር። ብዙ አሉ። ወላሂ ዛሬ ኢስላም ላይ ብዙ ጊዜ በየመድረኩ ምናገራት አንድ ቃል አለች። ኢስላም ላይ ችግር እንከን አለ ብሎ የሚወጣ ኢስላምን የሚለቅ አበደን አንድም የለም። ችግር አለ ብሎ ኢስላም ላይ ጉድለት አለ በዚህ ምክንያት ኢስላምን ለቅቅ ያለው የሚል አበደን አይኖርም ዛሬም ነገ ብሎ ወደፊቱ በጭራሽ ከሶስት ግን አንዱን ምክንያት አድርጎ ሊለቅ ይችላል አንደኛ በስልጣን ሊለቅ ይችላል ስልጣን አታሉት ሁለተኛ ገንዘብ በገንዘብ ተታሎ ሊለቅ ይችላል ሶስተኛ ተቃራኒ ጾታ ነው ወንዱም ሴት ያፈቅርና ሊከፍር ይችላል ሴቷም በወንድ ምክንያት ልትከፍር ትችላለች ከዛ ውጭ ግን ኢስላም ላይ ይሄ እንከና አለ በጭራሽ ዛሬ። ታዲያ ሌሎቹ ወላጅ አልባ የሆኑትን እየነጠቁ የሚወስዱብን በምንድን ነው? በዚህ ደካማ ጎን ገብተዋል። እኛስ ታዲያ አንድ ሰውን አንተ በዲል ላይ እንዲጸና ማድረግ አንድ ሰውን በእስልምና አስተምሮ ላይ እንዲቆይ ማድረግ ቀላል ነገር ነው እንዴ ወንድሜ? ስለዚህ ጎረቤቶቻችን እንመልከት፣ ይደሰቱብን። በአጠቃላይ ለጎረቤቶቻችን መልካምን ነው መልካም ከዛው ከአካባቢ ስንጀምር ነው፣ ወደ ሀገር ሊደርስ የሚችል ነው። የቤታችን አለ ከሚስቴ ጋር ከልጆቼ ጋር ያለ ግንኙነት ምን መምሰል አለበት? ኡስታዞቹ የኢብራሂም ታሪክ እየነገሩን እኮ፣ መልእክቱ ይሄ ነው በቃ። ግንኙነታቸው የስነ ምግባር ግንኙነት ነበር፣ መልካምነት ይሄ ነው እያሉን ነበር። ከጥንት ጀምሮ ነቢያቶች፣ ከዛም በነቢዩ አለይሂ ሰላቱ ወሰላም ዘመን የነበሩ ሰሃቦቹም ተከታዮች፣ በአጠቃላይ ይሄ ነበር ልዩ መገለጫቸው። አብደላህ ብኑ ሙባረክ ሲባል ትሰማላችሁ። አብደላህ ብኑ ሙባረክ አሊም ናቸው፣ ሙጃሂድ ናቸው፣ ነጋዴ ናቸው፣ እንደዚሁም አቢድ ናቸው። አባታቸው ሙባረክ የአንድ አትክልተኛ ሰራተኛ ነበሩ። ይትፍሩት ይሄ ብርቱካን የሚመረትበት ቦታ ላይ የሚመረትበት ነው ያልኳቸው፣ ይሄ ሁለት ኪሎ ሶስት ኪሎ የሚሸጥበታል ዋናው ማምረቻው ነው። ተቀጥረው እየሰሩ አለቃቸው መጣና በአንድ ወቅት እስቲ ጣፋጭ ብርቱካን ስጠኝ አላቸው። ቆርጦ ሰጡት። ሲቀምሰው አለቃቸው ይጎመዝዛል። ጣፋጭ ነው ምላል ሂዶስ? አሁንም ሰጡት፣ ይጎመዝዛል፣ ይመራል። ጣፋጭ እያልኩ የሚመር ሰጠኛ አለ እንዴ። ሙባረክ ምን አሉ? በአላህ ይሁንብኝ ነቢዩን ዓለይሂ ሰላቱ ወሰላም በእውነት በላኮ ጌታ ይሁንብኝ፣ እዚች ቦታ ላይ ከተቀጠርኩበት ሰዓት ጀምሮ አንድ ቀን ጣፋጭ የቷናት መራራ የቷናት ቀምሻት አላሁ አክበር።

ምን አላቸው? ይሄ ያለቃቸው፣ እንደው የሁዳዎች ነሳራዎች ልጆቻቸውን ሲድሩ ለጉራ ለእዝና፣ ለፉከራ እንዲህ እያሉ ይድራሉ። አንድ ሙስሊም ልጁን ለማን ነው መዳር ያለበት ብሎ ጠየቃቸው። አላህን ለሚፈራ፣ ስነ ምግባር ላለው፣ አላህን የሚፈራ ከአንተ የበለጠ የለምና እዚ አካባቢ ካሉት ልጄ ለአንተ ድሬ ያሉ አሉ። ለሰራተኛቸው ከእነሱ ማን ተገኘ? ቅድም ያልኳቸው ዓሊም አብዱላህ ኢብኑ ሙባረክ ከእነዚህ ቤተሰብ የተገኙናቸው አብዱላህ ኢብኑ ሙባረክም እንደዛው መልካም ነበሩ። ሱብሃንአላህ። አንድ ቀን ደረሶቻቸውን ሰብስበው ሀጅ ለማስደረግ ስፖንሰር ያደርጋሉ። ይዘው ሲሄዱ አንዲት እናት ገንዳ ላይ የተጣለ ምግብ ትለቃቅማለች። ምንድን ነው የምታረጊ አሉ። ሁለት ልጆች አሉ የቲም ናቸው የሚያበላቸው የለም፣ ከዚህ ነው እየተፈላለኩ ማበሉ አሉ። ደረሶቻቸው ምን አሉ? በሉ የያዛችሁትን ገንዘብ በአጠቃላይ ለዚህ ሴት ይውስጡ፣ ዛሬ ሀጃችን እዚህ ነው አሉ። ሱብሃንአላህ። አብዱላህ ኢብኑ ሙባረክ አዛም ያደርግ ጎረቤት ነበራቸው። እየሰከረ እየጠጣ አዛ ያደርጋቸዋል። ታሰረ። የሆነ ቀን ሄደው ሀዲያ ይዘው ሊጠይቁት ሄዱ። አዛ እያረኩ ልጠይቀኝ መጣ? አዎ የጎረቤት ሀቅ መልካምነት ሀቅ ያለብኝ የጎረቤት አያች። ጎረቤት ሶስት ሀቅ ያላቸው ጎረቤቶች አሉ። ሁለት ሀቅ ያላቸው ጎረቤቶች አሉ። አንድ ሀቅ ያላቸው ጎረቤቶች አሉ። ነቢዩ ሰለላሁ ዐለይሂ ወሰለም እንደተናገሩ ሶስት ሀቅ ያላቸው ሙስሊም ሆኖ ዘመድ ሆኖ ጎረቤት ከሆነ ሶስት ሀቅ አለው። የእስልምና ሀቅ አለው፣ የዝምድና ሀቅ አለው፣ የጉርብትና ሀቅ አለው። ሁለት ሀቅ ያላል ማን? ሙስሊም ሆኖ ጎረቤት ከሆነ የእስልምና ሀቅ አለው፣ የጉርብትና ሀቅ አለው። ሌላውም ደግሞ ካፊር ሆኖ ሌላ እምነት ሆኖ ዘመድ ከሆነ የዝምድና ሀቅ አለው፣ የጉርብትና ሀቅ አለው። ሁለት ሀቅ አለው ማለት ነው። ዘመድም ካልሆነ ሌላ እምነት ተከታይ ከሆነ

አዛ ሲያረጉት የሚችል ጎረቤት እኔ እንዴት ነኝ ለጎረቤቴ? ኡፍ አላህ በገላገለኝ እዚህ አካባቢ በቃ አስጠልቶኛል፣ በምን እከሌ የሚባል ሰው ስላለ ከሚባሉት ነኝ ወይስ ሰው ቤት ሊገዛም ሊከራይም ሲመጣ እከሌ የሚባል ሰው አለ እዛ አካባቢ ፈልጉልኝ ከምባል ሰው ነኝ? ከየትኛው ነኝ? መልካም ከዚህ ጀምራል። ጎረቤቱ ያለቀሰበት ጀነት አይገባም ነው የተባለው። አላመንም ነው የተባለው እስላም ስለዚህ

ለምን ሙስሊምና አለች። ከዛ ደላለው አንቺ ከእሱ ጋር ምን አለሽ? ከሆነ አከራይ ባለፈውም ሳይከራይ አንድ ወር ቆየብሽ አሁን ብታከራዩ ይሻል። እሺ መታውቂያ አምጣ። ምን ይበል ችግር ካለ ቶሎ እንዲወጣልኝ እንፈራረም አለ ችግር የለም። ልክ አስራ አምስት ቀን ከቆየ በኋላ ባለቤቴ ጋ መታ ሙስሊም ማለት እንደዚህ ነው እንዲያለቻት እሷ እየተሳላለትለ አዎ ምን ነው አይ እኔ ሌላ ነገር ነበር ማስበው። እኔ እኮ አላከራይም የስንት ጊዜ ቆይቻለሁ ሁለት ወር ልክ ስንቆይ በአጋጣሚ ብር ፈልጎ ቀኑ አለ አልደረሰም፣ የሚከፈልበት ይቅራይ ከባለቤት ጋር ተነጋገርና እኛ በቀኑ ይታሰብልናል፣ ግን እነሱ አስፈላጊያቸው ከሆነ እኛ ጋር የውችኛ ብር ከሚጠፋም ለእነሱ ብንሰጣቸው ስንል በጣም ገረማትና እዚህ ቤት ብዙ ሰዎች ገብተዋሉ አለች። ሁለት ወር፣ ሶስት ወር እያለፈ ወንድሞች እየተመጡ ነበር የሚቀበሉልኝ። እንደዚህ ተመልክቼ አላውቅም። ምንድን ነው አለ። ስድስት ወር ቆየውና ልለቅ ፈለኩኝ። በምን አካባቢው መስጂድ የለውም

እንኳን ለሰው አይደለም ኢስላም መልካምነትን ለእንስሳ ሳይቶን ትሆናል። ያቺ ሴት አለች አይደል? ሰውነቷን የምታከራይ ሴተኛ አዳሪ የነበረች ረሱል ዓለይሂ ሰላቱ ወሰላም የነገሩ ውሃ ጠምቷት ጠጥታ ስትወጣ አንድ ውሻ ምላሱን ያለከልካል፣ ከውሃትም ጥም የረጠበ አፈር ይልሳል። ይሄ ውሻኔ ላይ የደረሰበት ጥም ነው የደረሰበት ብላ ጉድጓዱ ውስጥ ገብታ ውሃዋን በጫማዋ ቀርታ በጫማዋ

ሰዎች እንዲደሰቱብን እንጂ ሰዎች እንዲከፉብን ምን የሚባል ጓደኛ ቅንሁን ቅንቅናቱን የሚሉት ነገር አለ። በቃ ይደሰትባ ጓደኛ ጓደኛ መልካም ነገር ሲያገኝ ማሻ አላህ በለው። የእኛ ባትሆን ይቆጭን ነበር። ዱአ አድርግለት። ለዚህ ነው በራስህም በወንድም ላይ መልካም ነገር የሚያስደስት ነገር ከተመለከት ዱአ አድርግ። በበረካ ባረከላሁ በለው። ለምን አይን ሀቅ ሰላሉ ነኮ ችግር እንዳይመጣ በራስ ላይም በወንድም ላይም ብታይ

አው ተጥሩዙ አንሁ ጁአን ወይ ርቦት ነበረ ረሃቡልን እስቲ የአንዶ ራስ ቤዛ አስገባለት ጤፉን አስፈጨለት ኡፈይበል አልহামዱሊላህ ይበል ይደሰት ቅድም ያልኳችሁ መግቢያ ላይ ኢዱ ሲመጣ በተለይ ይሄ ነው ኢድ ሊያደርገው የሚችለው ወላሂ ዒድ ዒድ ሊው የሚችለው አንተ ተደስተ ጎረቤት ሲደሰት ጎረቤት ካልተደስተ ጎረቤት የሚያለክስ ከሆነ ለዚህ ነው እስላም ወዱህያው ለሶስት እንድንከፍል ታዘዝን ለምን አንተ ስጋ ስትበላ ጎረቤትህ ሽሮ እንዳይበላ ነው ያ ሚስኪን ጎረቤትህ ካንተ ጋር አብሮ ሰግዶ መጥቷል ግንበሩን ዘግቶ ሚያርዶ የለም ምን የለም ሚቆርጦ የሚከትፎ የለም ልጆቹ ጭምቅ ብሎ በቃ ያ አላህ ይሄ እንዳይሆን እኮ ነው አስደስታቸው አንድ ሶስተኛውን ስት ለምን አንተ ጋር የገባው ደስታ እነሱ ጋር ምን እንዲገባ ልጆቹ እንዲደሰቱ ሱብሃንአላህ ለምን እኔም ነገ ልጄን ትቼ ሄዳለሁ ልጄን ትቼ ሲሄድ የሰራሁትን ነው ማገኘው

ራሴ ንረሳና ሌላውን መለከታለ አንድ የኦመር ጣ ታሪክ ተናገር ልዱረድ ኦመር ኖጣ እንደሚታወቀው በከሊፍነታቸው ዘመን በጣም በሚገርም ሁኔታ ነው ያስተዳደሩት። አንድ መሪ መሪ ሊያስ ብለው ቢያንስ ሶስት ነገሮች ያስፈልጉታል ይባላል። አንደኛ ጀግና መሆን አለበት፣ መር ጀግና ነበሩ። ፍትይ መሆን አለበት፣ መር ፍትይ ነበሩ። አዛኝ መሆን አለበት፣ መር አዛኝ ነበሩ። ኦመር ለሊት የማይበቃቸው ምስት ምንተቸግረዋል ይዞራሉ ንቀ የሆነ ቤት ፋኖስ በራና ሲያዩ በዚህ ሰዓት እንዴት ሊበራቻ ለዚህ ቤት የሆነ ችግር አለ፣ ሰው ታም ይሆናል ብለው በጣም ተደናግተው ሳያስፈቅዱ በሩን በርገድ አድርገው ሲገቡ ያዩት ሌላ ነገሩ፣ አንድ ሽማግሌ አንድችን ወጣት ያዘፍናታል። ዑመር ግራ ገባቸውና በህይወቴ እንደዚህ አይነት መጥፎ ነገር ተመልክቼ አላቅም አሉ። ሰውየውም ደፋር ነው እኔም በህይወቴ እንደዚ አይነት መጥፎ ነገር ተመልክቼ አላቅም አላቸው። የአንተ ደግሞ ምንድን ነው ሲሉ እንዴት ሳታስፈቅድ ሰው ቤት ትገባላ? ዑመር ጋር ደግሞ ይሄ ነው። ቁርአንን ፊት ለፊት ካመጣህላቸው የነቢዩን ሐዲስ ፊት ለፊት ካመጣላቸው ቀጥ ነው። ንቅንቅ ይ እውነትም አጥፍቻለሁ ማስፈቀድ ነበረብኝ። ነቢ ስ ያስተማሩት ይነ አንኳክታችሁ ይፈቀዳል መግባት ይቻላል እንጂ እዚህ ቤት ተብሎ አይገባም። እንደ ኢስላም አደ ማስፈቀድ አለ። እውነትም አጠፎ ብሎ ዑመር ተክዘው አልቅሰው ወጡ። እና አብሮት ኢየሱስ ሲዞሩት የነበረ አብዱላህ ብኑ መስዑድ ነበርና በር ላይ ቆመዋል። ጉዳዩን ሳይነግሩት ሄዱ። ከሆነ ጊዜ በኋላ ይህ ሰውየ መስጊድ አገኙት። ዑመር አጠገቡ መጡና ዑመር፣ በአላህ ሁንብኝ ነብዩም፣ በእውነት በላከው ጌታ ሁንብኝ ያችን ቀን ያየዋት ነውር እንኳን ለሌላ ሰው ይቀርና ለአብደላህ እብኑ መስዑድ ጭምር አልነገርኩትም አሉ። ሰውየው እኔም፣ በአላህ ሁንብኝ ነብዩም፣ በእውነት በላከው ጌታ ሁንብኝ ከዛች ቀን በኋላ ወደዚ አይነት ተግባር ተመልሼ አላቅም፣ ሲሉ ዑመር አላሁ አክበር። በወንድማቸው መመለስ የተደሰቱ ዑመር አሁን መስጊድ ውስጥ ያለ ሰው ሞላ ያን ተክቢር አሰማ። ግን ምን እንደተከሰተውን ያወቀ የለም። የወንድሞቻችን አይ መሸፈን እንኳን ወላጆቻችን ሁክም ልሰጥ ቃይ ካር ልንመዝላቸው ይቀርና ኢኖአ ጭንቀታችን እኮ እንዲመለሱ ነው አ እንዲመለሱ አዲኑ ነሲሃ ነው። ዲን ምክክር ነው

ውጭ ያሉት ወንድሞቻችን በተለይ ፍልስጤም ያሉት የአላ አላህ በቃቸው። አላ ይበላቸው። ድሉን አላ ያምጣላቸው። ነስሩን አላ ያምጣላቸው። የበላይነቱን ለነሱ አላ አድርገው። ሁሉም ሙስሊም ተጨንቋል፣ ስለ ነሱ ያስባል። የአላ ድሉን በህይወት እያለን የሚያሳይን አላ ያድርገን። በይተል መቅዲስ ካረመኔዎች ይሁዶች እጅ አላ ነጃ አውጥቶት ነጻ አውጥቶት በወንድሞቻችን በአማኞቹ የሚገባ አላ ያድርግልን። ረበና አቲና ፊ ዱኒያ ሐሰና